እና ከነበረው ከሚመጣው በዙፋኑም ፊት ካሉት ከሰባቱ መናፍስት ከታመነው ምስክር ከሙታንም በኩር የምድርም ነገሥታት ገዢ ከሆነ ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። ለወደደን ከኃጢአታችንም በደሙ ላጠበን መንግሥትም ለአምላኩና ለአባቱን ካህናት እንድንሆን ላደረገ ለእርሱ ከዘላለም እስከ ዘላለም ድረስ ክብርና ኃይል ይሁን፣ አሜን። በመላው ዓለማት ያላችሁ የምፅዓቱ አዋጅ ነጋሪ አገልግሎት የዩቲዩብ የጂምም ቴሌቪዥን እንደዚሁም ደግሞ የቲክቶክ ቤተሰቦቻችን እንደሰነበታችሁ፣ እንዴት እስከረማችሁ? እግዚአብሔር አምላካችንን ስለ ሁሉም ነገር እጅግ አድርገን እናመሰግነዋለን። እንግዲህ በየሳምንቱ ወደ እናንተ የሚደርሰው የቤተክርስቲያን የምድር ቆይታዋን አስመልክቶ የመጠናቀቁን የማንቂያ መረጃዎችን በማሳየት ከሰማይ መለከት ይነፋል ብለን መለከት ነፊዎች ነን። እንግዲህ አብሮነታችሁ ከእኛ ጋር የሆነ በመላው ዓለማት ያላችሁ እኛንም ንቁ የምትሉን ወገኖች ሁሉ እግዚአብሔር አምላክ አብስቶ ይባርካችሁ። እንግዲህ አሁንም ከእኛ ጋር ሁኑ። በየሳምንቱ ወደ እናንተ የምናደርሰው ድንገተኛ ስለሆነው የቤተክርስቲያን መነጠቅን አስመልክቶ በመረጃ የተደገፈ ማዘጋጃንና በጉጉትም ደግሞ እንድንጠባበቅ አስደራጊውን የዚህንም ሳምንት የምጽዓቱ አዋጅ ነጋሪ አገልግሎት የንጥቀታዊ ማነቃቂያ ዜናችንን ነው ይዘንላችሁ የቀረብ ነው። በማቴዎስ ወንጌል ምዕራፍ 26 ከቁጥር 26 እስከ 29 ላይ እንደዚህ ይላል እየበሉ ሳሉ ኢየሱስ እንጀራን አንስቶ ባረከ፣ ቆርሶም ለደቀ መዛሙርቱ በመስጠት እንካችሁ ብሉ፣ ይስጋይ ነው አላቸው። ከዚያም ጽዋውን አንስቶ አመሰገነ፣ ለደቀ መዛሙርቱን በመስጠት እንዲህ አላቸው፤ ሁላችሁም ከዚህ ጠጡ፣ ስለ ብዙዎች የኀጢአት ይቅርታ የሚፈስ የአዲስ ኪዳን ደሜ ይህ ነው። እላችኋለሁ በአባቴ መንግሥት ከእናንተ ጋር በአዲስ መልክ እስከምጠጣበት እስከዚያ ቀን ድረስ ከእንግዲህ ከዚህ የወይን ፍሬ አልጠጣም በማለት ጌታ ኢየሱስ ክርስቶስ በዚህ ምድር በስጋ ወራት ከ2000 ዓመታት በፊት በነበረው የ33 ዓመታት ዕድሜው መጠናቀቂያው ያውም ሕይወቱን ለዓለም ለመስጠት አንዲት ቀን ሲቀረው የተናገረው ነበር። ከመረጣቸው ሐዋርያቱ ጋር የመጨረሻውን እራት እየቆረሱ ሳለ ጽዋውን አንስቶ አመስግኖ ለደቀ መዛሙርቱ በመስጠት የተናገረው ክቡር እውነታው ነው። በዚያን ሰዓት ወደ ሞቱ እየተቃረበ እያለ አባቱን ያመሰግን ነበር። ያንን ሞት አልፎ ደግሞ ሁለት ሺህ ዓመታትን ተሻግሮ በፊት ለፊታችን ካሉት በጣት ከሚቆጠሩ ዓመታት አንዱ ውስጥ ያሉትን አይቶ ጨምሮ ተናገረ እስከዚያ ቀን ድረስ በማለት እስከዚያ ቀን የተባለችዋም ተነግሮባታልና የግዷን ትመጣለች። ምንም እንኳን አመጣጧ በስውር ቢሆንም ቅልው በአዲስ መልክ በሙሽርነት ወግ ከሙሽሪት ቤተ ክርስቲያን ጋር በመሆን የቀለጠው ድግስ ላይ የሚከናወን ልዩና ሰማያዊ ስለሆነ በፊት የጠጣው ሌላ ነበርና አሁን ፊት ለፊታችን ያለውን ደግሞ በአዲስ መልክ ብሎ ጠርቶታል። ይኸው በአዲስ መልክ የቀረበው ለሱ ብቻ ሳይሆን እጅግ አድርጎ ለሚወዳት ነፍሱንም ለወዳጆቹ ከመስጠት ከዚህ የሚበልጥ ፍቅር የለም የተባለላት በቀራኒው ጣር ለወለዳትና በትንሣኤው የእርሱ ለመሆኗ ላረጋገጠላት ለክብርት ሙሽሪት ቤተ ክርስቲያንም ጭምር እንጂ። ወገኖች እስከዚያ ቀን ድረስ የተባለችው አዲስ መልክ የተባለላት ጊዜው እኮ ደረሰ የሚለው ደግሞ የምፅዓቱ አዋጅ ነጋሪ አገልግሎት ከመንፈስ ቅዱስ ጋር አብረን የዘወትር ውትወታችን ሆነዋል። ለዘመናት በዚች ዓለም የኖርንበት አሮጌው ታሪክ በንጥቀት ተቀይሮ በአዲስ መልክ ቅዱስ ጋብቻ ስነ ስርዓት ላይ እንደምንገኝ ማረጋገጫችን ነው እና መሰናዳቱን እንዴት እንዴት እያደረግነው ነው እንደተለመደው ጥያቄያችን ነው። በዚህ ቃል ተጽናኑ ተበለናልና በዚህ ዘመን ላለን ሁላችንም ከዚህ የሚበልጥ ምንም አይነት ማጽናኛ አይኖርም። ወገኖች እኛም እንደ ጌታችን መጨረሻው ጋር እንደደረሰ የቀጠሮውም ቀን አይኑ ስር እንደሞላ ጠንቅቆ ሲያውቅ በምስጋና እንደተሞላ ሁሉ የእኛም ነፍስ እንዲሁ አምልኮ፣ ምስጋና፣ ውዳሴ ከመቼውም ጊዜ ይልቅ ይብዛልን ብለን እየጠቆምን በአዲስ መልክ የምናየውን ሰማያዊ ሕይወት እጅ መንሻን ይዘን እንግባበት የሚለው ደግሞ ዋነኛው የምንነፋው መለከታችን ሲሆን እርሱም ለተቀበልነው ለወንጌል አደራ መንቃትም ሆነ ማነቃቃት ይብዛልን።

ውድ የምፅዓቱ አዋጅ ነጋሪ ተመልካቾች፣ ለቀዳሚነት ወደ ያዝነው መረጃችን ሻገር ስንል ጌታ ኢየሱስ ከመመለሱ በፊት ራሱ በትንቢት መልክ እንደነገረን ከሆነ ወንጌል በዓለም ዙሪያ መሰበኩ አይቀሬ እንደሆነ ነው። ታዲያ ልናወጋቸው የወደድነው ነው ጉዳይ ቢኖር ዴር ቱ ሼር የተባለ የወጣት ለክርስቶስ አገልግሎት በመላው ዓለም የሚገኙ ወጣቶች እንዲነሱና ያመኑበትን ወንጌል እንዲያካፍሉ ለትውልዱም ተስፋ እንዳለ ለሰው ሁሉ እንዲያጋሩ ጥሪውን አቅርበዋል። ከኖቬምበር 8 ጀምሮ በአብያተ ክርስቲያናት በትምህርት ቤቶችና ከማህበረሰቦች መካከል የተውጣጡ በሚሊየን የሚቆጠሩ ወጣቶችን በዓለም አቀፍ የወጣቶች የወንጌል አገልግሎት ቀን በድፍረት ወንጌልን በኃይል በመታጠቅ ላገኙት ሰው ሁሉ እንዲመሰክሩ አበረታተዋል። ዴር ቱሼር አገልግሎት በግሬግ ስቲየር በተባለ የእግዚአብሔር ሰው አማካኝነት እየተመሠረተና የሚመራ ዓለም አቀፍ ንቅናቄን በማዘጋጀትና በልዩ ሁኔታ በተለያዩ መሳሪያዎች ተዘጋጅተው በሚቀርቡ ቪዲዮ የተደገፉ ቁሳቁሶችን በእንግሊዝኛና በስፓኒሽ እንዲሁም በተለያዩ ቋንቋዎች በማዘጋጀት የሰዎችን መዳን በማቀላጠፍ ላይ የሚገኝ ነው። በተጨማሪም መልእክቶችንና መረጃዎችን ከሌሎች አገልግሎቶች ጋር በማቀናጀት እንዴት ወንጌል ማካፈል እንደሚችሉ ተግባራዊ ስልጠናዎችንም ይሰጣል። አሁ እንግዲህ አሁን ላይ በሀገራችንና በቤተ ክርስቲያንም የተቀዛቀዘው የወንጌል ስርጭት በከፍተኛ ተነሳሽነት ልንተገብረው የሚገባ ጉዳይ ነውና በተለይም የቤተ ክርስቲያን ንጥቀት እጅግ በጣም መቅረቡን የተረዳ የእግዚአብሔር ልጅ የሆነ በሙሉ በፍጥነት ማከናወን ያለበትን የሰው አድን ርብርቦች ላይ ይተጋበት መልእክታችን ነው።

በተጨማሪም የአሜሪካንን ወታደሮች በማስገባት ክርስቲያኖችን ለመታደግ እርምጃ ለመውሰድ ዝተዋል። በአንጻሩም የናይጄሪያ ፕሬዚዳንት ደግሞ የምንፈራው ምንም ነገር የለም በማለት ለሚስተር ዶናልድ ትራምፕ አጸፌታ በሚመልስ መልኩ ምላሽ በመስጠት በዚህ ጭፍጨፋ ውስጥ የመንግስት እጅ አለበት አስ ብለዋል። ይህ በእንዲህ እንዳለ በዓለም ዙሪያ ለናይጄሪያ ክርስቲያኖች ዓለም አቀፍ የጸሎት ኔትወርክ በመዘርጋት ከፍተኛ የጸሎት ምልጃ መካሄዱና ቀጣይነትም እንዳለው አስተባባሪዎቹ አሳውቀዋል። እንዲሁም በዓለም ዙሪያ በስደትና በሞት ጥላ ስር ላሉ ክርስቲያኖች የጸሎት ምልጃ እንደሚካሄድም አክለው ገልጸዋል። በአገራችንም የመስቀሉ ጠላቶች በግሃድ የወንጌል አማኞችን የማሳደድና የመግደል እርምጃዎች እንዲሁም አብያተ ክርስቲያናትን በማቃጠል በማፍረስና በማውደም ላይ እንደሚገኙም ተነግረዋል። አሁን እንግዲህ ይህንንም ስንመለከት ዲያብሎስ ምን ያክል እንደተናወጠና በተለይም ቀናቶቹ ተመናምነው አይኖቹ ስር እንዳሉ ሲረዳ በቁጭት ጥርሱን ነክሶ በክርስቶስ አካል ላይ መልኩን እየቀያየረ ዘመቻውን ቢቀጥልም እስከ ምድር ጥግ ድረስ ሂዱ፣ ወንጌልንም ለፍጥረት ሁሉ ስበኩ ያለው የታመን ነው፣ እንታዘዘዋለንም። ደግሞም ከእናንተ ጋር ነኝ ብሎ ተስፋ በገባው መሰረት ነጻ አውጭ ወንጌል ያለ መከልከል መሰበኩ ይቀጥላል። ለሚሰሙን ሁሉ ዛሬም መልክታችን ይኸው ነው፣ ኢየሱስ ክርስቶስ ብቻ ከዘላለም ሞት ያድናል። ክብሯትና ክብሯን የምትከታተሉት የምፅዓቱ አዋጅ ነጋሪ አገልግሎት ዘመኑን የማትመረምሩ ስለምንድን ነው ተብሎ በኢየሱስ ክርስቶስ የተጠየቀውን ጥያቄ ምላሽ ለመስጠት መረጃዎችን በመጠቆም የቤተክርስቲያንንም የሰርጓን መዳረስ አስመልክቶና ድንኳኗን ከመሬቱ ጋር ያያያዘው ገመድ እየላላ እንደሆነ በመጠቆም አዘጋጅ መለከት ነፊም ነው። ውድ ክቡራትና ክቡራን ተመልካቾች ከምንጊዜውም በላይ የፍጻሜ ዘመን እየተቃረበ መሆኑን ከሚያመላክቱ መረጃዎች አንዱን እንድናጋራችሁ በዮሐንስ ራእይ ምዕራፍ 16 ከቁጥር 8 እስከ 9 እንደዚህ ይላል አራተኛውም ጽዋውን በፀሐይ ላይ አፈሰሰ፣ ሰዎችንም በእሳት ልታቃጥል ተሰጣት። ሰዎችም በታላቅ ትኩሳት ተቃጠሉ፣ በእነዚህም መቅሰፍቶች ላይ ሥልጣን ያለውን የእግዚአብሔርን ስም ተሳደቡ፣ ክብርንም እንዲሰጡት ንስሐ አልገቡም ይላል። ኑ ወደ እግዚአብሔር ለመድረስ ጡብ ሰርተን ለመታሰቢያነት እንትጋ በማለት በናምሩድ መሪነት ጅምር የድንጋይ ፎቅ በመስራት የተገታው በእግዚአብሔር የቋንቋ መደበላለቅ የተቋጨውና የተደመደመው የታሪክ አሻራ የሆነው የባቢሎን ግንብ ቅጥያ የሆነውን ፕሮጀክት ከሰሞኑ የእንግሊዝ መረጃ ብዙሃን ያሰራጩትና አነጋጋሪ የሆነ ሳይንቲስቶችንም ለሁለት እየከፈለ መረጃ ነው። እንግሊዝ መንግስት ተደግፎ ከ60 ሚሊየን ሚሊዮን ፓውንድ በላይ በማፍሰስ እንዲሰራ የተወሰነው ጉዳዩ ምድራችን ከምንጊዜውም በላይ በሙቀት መጋል ከጀመረች ሰነባብታለች እና መላ ማበጀት አለብን በማለት በሰይጣን ሐሳብ አመንጭነት በመመራት በተወሰነው የተፈጥሮ ፀሐይን ለማለዘብ ጥናትና ምርምርም እንዲደረግ ትዕዛዝ አስተላልፈዋል። በአንጻሩም ይህንን የተቃረኑ ሳይንቲስቶች ዳፋው ከባድ ነው በማለት እየተቃወሙና ያስጠነቃቁም ይገኛሉ። ከዚህ ቀደም በቻይና እንዲሁ ፀሐይን ካልሰራን ብለው ለሰው ሰራሽ ፀሐይ በመስራትና ከአንድ ቀን ያልዘለለ ጅምር ፕሮጀክት አያሌ የገንዘብ ቅርጥፋ አድርጎ በመብላት ተጠናቆ ድምፁም በዚያው ጠፍተዋል። እንግዲህ ይህችን ጠራራ ፀሐይ የሆነ ነገር አልብሰናት በረድ እናደርጋታለን እያሉ ነው። ውጤቱን ነገና ተነገወዲያ እናየዋለን። ከአፍታ ቆይታ በኋላ እንገናኛለን። ሁላችን አናንቀላፋም ነገር ግን የኋለኛው መለከት ሲነፋ ሁላችን በድንገት በቅጽበት አይን እንለወጣለን ይላል አስቀድሞ የሞቱትን ደግሞ ሰዎች ሲናገር ዋንዲያ ተሰሎንቄ የምዕራፍ አራት ቁጥር 12 ጀምሮ ባለው ቦታ ላይ የሞቱትም እንደዚሁ አይቀሩም በክርስቶስ ኢየሱስ ሆነው ያንቀላፉቱ አንቀድማቸውም እነሱ አስቀድመው ይነሳሉ ይላል ከዚያስ በኋላ እኛ ደግሞ በህይወት እያለን ጌታ ኢየሱስ ክርስቶስ ሲመጣ በሕይወት ያለን ሰዎች ከሆንን ከነሱ ጋር ተለውጠን ጌታን በአየር ላይ ለመቀበል እንሄዳለን ይላል። ኢትስ ናት ፊክሽን ወገኖቼ እውነት ነው። ለመጀመሪያ መልእክት ለምትሰሙ ሰዎች ይህ ይሆናል። ኢየሱስ ክርስቶስ እንደሄደ ይመጣል። በሐዋርያ ሥራ ላይ እንደምንመለከተው አይናቸው እያየ ወደ ሰማይ በሄደ ጊዜ መላእክቶች መጡና እናንተ የገሊላ ሰዎች ሆይ ምንድን ነው የምታደርጉት? ይሄ ወደ ሰማይ ሲወጣ ያያችሁት እንዲሁ እንደ ወጣ ተመልሶ ይመጣል ብለዋል። የእነሱ ምስክርነት ብቻ አለም። ጌታ ራሱስ ምን ብሏል? በዮሐንስ ወንጌል ምዕራፍ 14 ከቁጥር 1 እስከ አምስት ድረስ ባለው ላይ ስፍራ አዘጋጅላችሁ ዘንድ ይሄዳለሁ። ባባቴ ቤት ብዙ መኖሪያ አለ። እናንተም እኔ በምኖርበት በዚያ ትኖሩ ዘንድ አዘጋጅላችኋለሁ። ከዛስ በኋላ ተመልሼ እመጣለሁ፣ ከዛስ ወስዳችኋለሁ። እግዚአብሔር ስም የተባረከ ይሁን። አገራችን በሰማይ ነው። ሳይንስ ፊክሽን አይደለም እያወራን ያለው ሊወስደን ጌታ ይመጣል። የእግዚአብሔር ስም የተባረከ ይሁን። ያ ኃጢአት ያመጣው ሞት የሚያበቃው ከጌታችን ጋር በዛ አይነት መንገድ ተለውጠን ከጌታ ጋር ጉዟችንን ስንቀጥልን። ቅድም እንዳልኩት ደግሞ ዘፍጥረት 3 15 ላይ በሴቲቱና በባቡ መካከል የተጀመረው ጦርነት አልተቋረጠም፣ አልተቋረጠም። እግዚአብሔርን ቤተሰቦች፣ ጠላት አሁን ማሳደዱ አልቀርም ይቀጥላል ይሄ ጦርነት። እዛ መጀመሪያው ስላይድ ላይ ፍጻሜው ብለን ያልናት በቀይ የተቀመጠችው ውስጥ የሚደረግ ኃይለኛ ጦርነት አለ። የዛች ዘመንና ውስጧ ምን እንደሚመስል ዛሬ አልነካውም፣ በሚቀጥለው ሳምንት እንመጣበታለን። ነገር ግን እዛ ጋ ነው ይሄ ጦርነት ሄዶ የሚጠናቀቀው፣ በእግዚአብሔር ልጅ በኢየሱስ ክርስቶስ አሸናፊነት። ኃይለኛ ጦርነት ይሆናል። ያ ወደ ፍጻሜ እንዲመጣ ስለሚያስፈልግ ፍጻሜው አስፈላጊ ነው። ሶስተኛ ቅድም እንደነገርኳችሁ ዘፍጥረት አንድ ውስጥ እንዳለው እግዚአብሔር መልካም አድርጎ የፈጠረውን ነገር ተመለከተና መልካም እንደሆነ አየል መልካም እንደሆነ አየ። ሁሉ ነገር መልካም እንደሆነ አየ። ያ መልካሙን የተበላሸው የተሰራው ነገር ነው የተበላሸው፣ በኃጢአት ምክንያት እሱን ሪስቶር ማድረግ ይፈልጋል እግዚአብሔር፣ ሪስቶር ማድረግ ይፈልጋል። የተበላሸው ነገር ወደ መልካም ቦታ መምጣት አለበት። እንዳውም ሮሜ 8:22 ላይ ፍጥረት ሁሉ እስካሁን ድረስ አብሮ በመቃተት ያ መልካም ነገር ተመልሶ እንዲመጣ ይናፍቃል። ያም ለተወሰነ ጊዜ ይሆናል። በመጨረሻ ደግሞ ሌላም ምክንያት እንዳው ብጨምር ይህ ክርስቶስና እግዚአብሔርን ማወቅ የዘላለም ሕይወት ይለዋል ዮሐንስ ወንጌል ምዕራፍ 17 ቁጥር ሶስት ላይ ይሄ ያለምንም መከልከል መፈጸም አለበት በነፃነት ሰውና እግዚአብሔር የሚገናኙበት ሰው እግዚአብሔር አምላኩን እያመለከ የሚኖርበት እግዚአብሔር አምላኩ በህዝቡ መካከል ሆኖ የሚመለክበት ዘመን ይመጣል እነዚህና ሌሎችም ብዙ ምክንያቶች አሉ ይሄ የመጨረሻው ነገር ፍጻሜ ለምን አስፈለገ ለሚለው መልስ እኛ ስለምን ማወቅ አስፈለገን ሶስተኛው ስላይድ ላይ እንደሚል ነገር ነው ያለን። ይህ ሁሉ እንዲቀጥል ነው። የትኛው ነው ይህ ሁሉ? ቀደም እንዳልኳችሁ በሁለተኛ ጴጥሮስ መጽሐፍ ላይ እንደሚናገረው በመጨረሻው ዘመን እንደራሳቸው ምኞት የሚኖሩ ሰዎች የሚሉት ነገር አለ። ዘባቾች ይላቸዋል። እነኚህ ዘባቾች ምንድን ነው የሚሉት? የታለ ይመጣል ብላችሁ የምትሉት ከጥንት ጀምሮ ይሄ ነገር ሲወራ ነበረ? እስካሁን ድረስ ይኸው ነው ያለው መጨረሻው መጨረሻው ትላላችሁ፣ የታለ መጨረሻው? ይላሉ እንደዚሁ እየተዘበተ እያለ ወገኖቼ እንደዚሁ ሰዎችም እያሉ እያሉ። እኔ አንድ ነገር ጸልያለሁ። አንደኛ ነገሥት ምዕራፍ 6 ላይ የሁለተኛ ነገሥት ምዕራፍ 6 ላይ ኤልሳና የኤልሳ አገልጋይ ግያዝ የሚባል ነበረ። የሶሪያ ሰራዊቶች መጥተው በከበቧቸው ጊዜ ግያዝ የተባለው ሰው የኤልሳ አገልጋይ የነበረው ማለት ነው የሶሪያን ሰራዊቶች አየና አዝኖ ወዮ ወዮ ወዮ ጠፋናል። እዛ ቦታ ላይ ኤልሳ ምን ብሎ ስለሱ ይጸልይለታል? አይኑን ክፈትለት ብሎ ይጸልያል። እግዚአብሔር መልካም ነው። አይኑ ከፈተለትና እነ ኤልሳን የከበቧቸውን የእግዚአብሔርን ሰራዊት አዩ። ትንሽ ቆየና ደግሞ የሶሪያን ሠራዊት ደግሞ አይናቸውን አጥፋ አለና ጸለየ። እንደ ተጸለየው አይናቸው ታወረ። የሰውን አይን የሚከፍትና የሚዘጋ ስልጣን ያለው እግዚአብሔር አይናቸውን ይክፈት። የሚዘብቱ ሰዎች የማያዩት ብዙ ነገር አለ ወገኖቼ በእኛ ህይወት ግን እንደዛ እንዳይሆን ዘመኑን እያሰብንና እየተመለከትን መጓዝ ይገባናል ይህ ሰማነው ዳላስ ከምትገኘው በአሜሪካን የኢትዮጵያ ወንጌላዊት ቤተ ክርስቲያን በፓስተር ዳዊት አደገ ካገለገሉት ፍጻሜ ለምን አስፈለገ በሚል ርዕስ ካስተማሩት በጥቂቱ ያዳመጥነው ነበር ዘመን ማብቂያ አለው እስከዚያስ ምን እያደረግን ጠብቅ እንዴት ስንኖር ነገስ ምን ይታየናል፣ የመሳሰለውን የጠቆመን ነበር። እስኪ ደግሞ ወንድማችን ቃል አስራት ቴክኖሎጂውን በመጠቀም በዘማሪ ዶክተር ደረጀ ከበደ የተዘመረውን ዝም አልንም የሚለውን ዝማሬ በአዲስ መልክ አቀናብሮታል። ሰምተን እንመለሳለን።

ናገገሞቱን ትንሳኤውን ዳግም መምጣቱ እውነት ነው። እንግዲህ ዝም የማያስብል በረከት በውስጣችን ገብቷል። የዘላለም ታሪካችንንም ቀይሮታል። ሐዋርያትም ያየነውን የቀመስነውን እናወራለን እንዳሉት የእኛም ዋነኛ ወሬያችን የኢየሱስ ክርስቶስን አዳኝነት ለዓለም ሁሉ በተገኙ አጋጣሚ መናገር ነውና ይብዛልን። ይህ በእንዲህ እንዳለም እንግዲህ ቴክኖሎጂን በአግባቡ ከተጠቀምንበት በጎ ስራዎችን መተግበር ይቻላል። እሳት አልሚም አጥፊም እንደሆነ ሁሉ ሊያንጽ በሚችል መልኩ አስተውለን ልንጠቀምበት ይገባል ባዮች ነን። ክብራት የምፅዓቱ አዋጅ ነጋሪ አገልግሎት ድምጠኞቻችን እንግዲህ ከሰኞ እስከ ሰኞ ዘወትር በእኛው ዩቲዩብ ላይ በፓስተር አለማየሁ ነሞ እና በወንድም ልቃል አስራት የሚቀርብ ወቅታዊ መረጃ ስለሚሰናዳ እንደዚሁም ደግሞ ዘወትር ቅዳሜ በቀጥታ ስርጭታችንም ገብታችሁ ትከታተሉ ዘንድ በመልጣችሁ መልካም ነው ባይ ነኝ። ስለዚህ ከወዲሁ ጥሪ ያደርግላቸዋለሁ። ለጎኖቻችሁም ሼር አድርጉላቸው። ለመቋጫነት ወደ ያዝነው ወደ ተፈጥሮ አደጋ ክስተት ስናልፍ ደግሞ ወደ ጃፓን ያስኬደናል። በከፍተኛ የመሬት መንቀጥቀጥ አደጋ ላይ ነች። 6.6 ማግኒትዩድ ያስቆጠረ የመሬት መንቀጥቀጥ ከባህር ዳርቻ በመነሳቱ በሰሜናዊ የባህር ዳርቻ አካባቢዎች ላይ ላሉ የሱናሚ ማስጠንቀቂያ እየተሰጠ ይገኛል። እስከ አንድ ሜትር የሚደርስ ማዕበል በማንኛውም ጊዜ ሊነሳ ስለሚችል ነዋሪዎች ከባህር ዳርቻው እንዲርቁም ባለሥልጣናት አሳስበዋል። በድንገት የተከሰተው ይህ ነውጥ በ2011 ወደ 18500 በላይ ሰዎችን የገደለውንና የፉኩሺማ የኒውክሌር አደጋን ያስከተለውን አስከፊ የመሬት መንቀጥቀጥና ሱናሚን አስታውሰዋል። በፓስፊክ ውቅያኖስ የእሳት ቀለበት ተብሎ ያለበት አካባቢ ያለችው ጃፓን የመልክዓ ምድሯ አቀማመጥ ለሱናሚ አደጋ በጣም ከመጋለጧ እየተነሳ በሺዎች የሚቆጠሩ የመሬት መንቀጥቀጦች በየዓመቱ ይከሰቱባታል ተብሎ ይታመናል። ወገኖች እንግዲህ በተለይ በተለይ የተፈጥሮ አደጋዎች መቼ ምንጊዜ በየት ቦታ ሊመጡ እንደሚችሉ አይታወቅምና በእርግጠኝነት ነገ እኖራለሁ ለማለት የሚያስደፍረን ነገር ስለማይኖር እንግዲህ ሕይወታችሁን ለእግዚአብሔር ያልሰጣችሁ ወገኖቻችን ራስን ለኢየሱስ ክርስቶስ መስጠቱ ትልቅ ማስተዋል ነውና ቆም ብላችሁ እንድታዩ ጥሪያችንን እናስተላልፋለን። የመዳን ቀን ዛሬ ነው እንደሚል የእግዚአብሔር ቃል አሁኑኑ ተወስኑ ዘንድ እጅግም የላቀ የአክብሮት ጥሪያችን ነው። ምክንያቱም ጌታ ኢየሱስ ክርስቶስ እናንተ ደካሞች፣ ሸክም የከበደባችሁ ሁሉ ወደ እኔ ኑ፣ እኔ አሳርፋችኋለሁ ያለው ጌታ ኢየሱስ ክርስቶስ ዓለምን በሙሉ ከዳር እስከ ዳር የጠራበት የታመነ ቃሉ ነው። ያደርገዋል፣ አይተነዋል። ይህንኑ ነው አሁንም የምናንጸባርቀው። መስቀል ላይ ተፈጸመ ብሎ ለጨረሰው የዘላለም ሞት ክፍያን በልዩ አክብሮት በምስጋና ልንቀበለው ይገባናል። ዛሬም የምንደጋግመው ዋነኛው መልእክታችን ይሄ ነው። ኢየሱስ ክርስቶስ ከዘላለም ሞት ያድናል ብለን ደፍረን እንናገራለን። ስለዚህ ይህንን መልእክታችን ተቀብላችሁ እንደምተገብሩት እርግጠኞች ነን። እንግዲህ ለዕለቱ አዘጋጅተ ነው የነበረው የምፅዓቱ አዋጅ ነጋሪ መረጃዎቻችን የሰማችሁትን የተከታተላችሁትን ይመስላል። ዜናውንም ብሥራት ታደሰ አነበብኩላችሁ። በቴክኒኩም መረጃዎችንም እያጠናከረ የሚያዘጋጅልን ይልቃል አስራት ነው። ምፅዓቱ አዋጅ ነጋሪ አገልግሎት በማለትም ዩቲዩባችንን ሼር፣ ላይክ፣ ሰብስክራይብ በማድረግም ደግሞ አብረ እንደዚሁ አገልግሎታችንን ቀጥል እየጸላያችሁልንም ያላችሁ ወገኖች እግዚአብሔር አብዝቶ ይባርካችሁ። እንግዲህ እግዚአብሔር አምላክ ቢፈቅድና ብኖር በሚቀጥለው ሳምንት ደግሞ ሌሎች ማንቂያ መረጃዎችን ይዘንላችሁ እንቀርባለን። እነሆ በቶሎ እመጣለሁ። ለእያንዳንዱም እንደ ሥራው መጠን ከፍል ዘንድ ዋጋዬ ከኔ ጋር አለ። አልፋና ኦሜጋ ፊተኛውና ኋለኛው፣ መጀመሪያውና መጨረሻው እኔ ነኝ ይላል፤ ዮሐንስ ራእይ ምዕራፍ 22 ከቁጥር 12 እስከ 13። እግዚአብሔር አምላክ ባላችሁበት አብዝቶ ይባርካችሁ። በደናውኑ የእግዚአብሔር ቃል በሐዋርያ ሥራ ምዕራፍ 4 ቁጥር 12 ላይ መዳንም በሌላ በማንም የለም፣ እንድንበት ዘንድ የሚገባን ለሰዎች የተሰጠ ስም ከሰማይ በታች ሌላ የለምና ይለናል። ሌላ የለም። ስለዚህም በሌሎች በማንም ወደ መንግሥተ ሰማይ የማይገባና የዘላለም ሕይወት የማይወረስ በመሆኑ ይህንን ታላቅ የምሥራች ማብሰራችን እጅግ በጣም ተገቢ ነው። ሰው ሆይ ምን አማራጭ አለ? ስለዚህ ኢየሱስ ክርስቶስ ለፍርድ ከመምጣቱ በፊት በዚህ በጸጋ ዘመን የትንሽ ደቂቃ ንስሐ በመግባት ከዘላለም ሞት ማምለጥ ከተቻለ ወገኖች፣ የመዘናጋት የለብንም፣ ንስሐችንን እግዚአብሔር አምላክ ይቀበለዋልና። በየትኛውም አገርና በማንኛውም በሚመችም በማይመችም ቦታ ያላችሁ አሁን ከእኔ ጋር አጭር ጸሎት እንድናደርግ ጥሪ አደርግላችኋል። እኔ የምለውን አብራችሁኝ በሉ። እግዚአብሔር አጠገባችሁ ነው፣ የፍቅር አምላክ ነው፣ ይሰማችኋል፣ ይቀበላችኋል። እግዚአብሔር ሆይ አመሰግንሃለሁ። አንድያ ልጅህን ጌታ ኢየሱስ ክርስቶስን ለእኔ ኃጢአት በመስቀል ላይ የእኔን ሞት ተሸክሞ እንደ ሞተልኝ አምናለሁ። ኢየሱስ ክርስቶስ እንደ ሞተ እንደ ተቀበረና እንደ ተነሣ አምናለሁ። ደግሞም ለፍርድ እንደሚመለስ አምናለሁ። በደለኛ ነኝና ማረኝ። አሁን ወደ ሕይወቴ ግባ፣ ልጅህ አድርገኝ። ይቅር ስላልከኝ አመሰግንሃለሁ። ስለ ተቀበልከኝ አመሰግንሃለሁ። ሕይወቴን ለአንተ ሰጥቻለሁ። በቤትህ አሳድገኝ። በኢየሱስ ክርስቶስ ስም አሜን አሜን። ክብር ሁሉ ለእግዚአብሔር ይሁን። ከእኔ ጋር አብራችሁ የጸለያችሁ እንኳን ደስ አላችሁ። እግዚአብሔር ይመስገን። በአቅራቢያችሁ ወደሚገኝ ቤተ ክርስቲያን ሂዱ፣ ይቀበሏችኋል። በአድራሻችንም እኛንም አግኙን፣ ጸልላችኋለን፣ ይመክራችኋለን። እግዚአብሔር አምላክ አብዝቶ ይባርካችሁ። ባደናው ነው